የመይሰቡ ልጆች ለጥላት ቅስም እየሰበረ ለወገን ጦር ደግሞ እጅግ ደስታን እያበሰረ ምሽቱን መረጃዎች ተሰምተዋል። የአገዛዙ የፌዴራል እና የክልል ከፍተኛ ባለስልጣናትን ይዘው ሲጓዝ የነበረው ሄሊኮፕተር በፋኖ አርፒጂ መሳሪያ ተመቶ ስለመከስከሱ ምሽቱን የተሰሙ መረጃዎች ተሰምተዋል። በጎርጎራና አካባቢዋ በርካታ ልዩ ኮማንዶዎች ሌሊቱን በተጨማሪ ሄሊኮፕተሮች ቢራግፉም፣ ነገር ግን የመይሰው ካሳ ልጆች የሰሩት አጀብ ያስባለ የአርፒጂ ጥቃት የአገዛዝ ጦር ብርክ ብርክ አሰኝተውታል። በጎንደር አሁናዊ መረጃዎችንም በቆይታችን አስደምጣችኋለሁ። በሜድናዋ በባህርዳር ምሽቱን የተኩሱ እርምታዎችም ሲሰሙ ስለማደራቸው መረጃዎችም ተሰምተዋል። ለመሆኑ በተከሰከሰው ሄሊኮፕተር እነማን ባለስልጣናት ነበሩ? በማን ባለስልጣን ላይ ጉዳት ሲደረሰ መጠኑስ ምን ያህል ነው? በቆይታችንም ተጨማሪ ዝርዝር መረጃውን ማስደምጣችኋለሁ። በጎጃም ቀጠና የሀርሳት የአቤት የአውደ ውጊያዎች ተጠናክረውን በእጃችን ገብተዋል ብያስባሉ የፋኖ የአውደ ውጊያ ግንባር መረጃዎችም እጃችን ጋ ይገኛሉ። ሰላምና ጤና ይስጥልኝ። የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችን በለተሰኞው ቀን ሰኔ 9 2017 ዓ ም በመረጃ ሰዓቴ እነዚህንና ሌሎች መሰለ መረጃዎችን ታደምጣላችሁ። አብራችሁኝ ቆዩ። በቀዳሚነት የአገዛዘው የፌዴራልና ና የክልል ከፍተኛ ባለስልጣናትን ይዘው ሲጓዝ የነበረው ሄሊኮፕተር በፋኖ ተመቶ ስለመውደቁ ነው የተነገረው። እንደ መረጃ ምንጮቻችን ገለጻ ከሆነ የአማራ ፋን ነው ብሔራዊ ኃይል በፈጸመው የተጠና ልዩ ኦፕሬሽን ጎርጎራ ላይ በአገዘዙ ሄሊኮፕተር ላይ ባደረገው ጥቃት ሄሊኮፕተሯ መከስከቷም ተረጋግጧልም። ጎንደር ላይም ከፍተኛ ውጥረት ነግሶም እንዳደረ መረጃዎች ተሰምተዋል። ተመስገነ ጦርነ፣ አረጋ ከበደ እንዲሁም ደግሞ ሌሎች የአገዘዙ ባለስልጣናት ጎንደር ከተማ ላይ እንደነበሩ ለማወቅም ተችሏልም። ሄሊኮፕተሩ ላይ የነበሩ ባለስልጣናት ለማወቅ ያዳገተው ሙከራ ባይሳካም ነገር ግን በሄሊኮፕተሯ ከፍተኛ ባለስልጣናቶች እንደነበሩ እየተነገረው ነበልባል ፋኖቹ በጎርጎራ አካባቢ በድንገት በሰነዘሩ ጥቃትም የአብይ አህመድ ልዩ ጠባቂዎችን ጨምሮ በርካቶች በሄሊኮፕተሮ ውስጥ እንደነበሩና በፋኖ በአርፒጂ ጥቃትም መከስከሳቸው ተነግረዋል። በተደጋጋሚ በጎንደር አስገዳጅ ፖለቲካዊ ውይይትን ማድረግ አለብን በሚል ህዝባችንን ሲያዋክቡ፣ ሲያሰቃዩ የከረሙት የአገዛዙ ሹመኛ በትላንትናው ዕለት በጎንደር ዩኒቨርሲቲ ያሰቡትን ወከባ ለግቱ በተደጋጋሚ ስናስጠነቀቅም ሰንብተናል ያለው የአማራ ፋኖ ብሔራዊል በጎንደር ትላንት አመሻሹን ከጎንደር ጎርጎራ በሄሊኮፕተር ሲበሩ የነበሩ የአገዛዙ ሹመኞች ሄሊኮፕተሯ በእሳት ነዳለች። የሟቾች ማንነት ለማረጋገጥ ምሽቱን አስቸጋሪ ቢሆንም፣ ነገር ግን ከፍተኛ የአገዛዙ ሹመኞች ሄሊኮፕተሯ ውስጥ በድጋሚም እንደነበሩን የተነገረው የአባት አርበኛ ስፍረ መለሰ ቀል ማደኛው ጎንደር የአገዛዙን ከፍተኛ ወታደራዊና ፖለቲካዊ አመራሮችን ጭኖ ወደ ጎርጎራ ስትጓዝ የነበረችዋን ሄሊኮፕተር በአርፒጂ ልዩ መሳሪያ በፋኖ ዲሽቃ ተመታ ጎርጎራ ተጋድማለችም። በሄሊኮፕተሯ ውስጥ የተሳፍረው የነበሩ ባለስልጣናት ብዛት፣ ስም አጣርተንም የምንመለስ ይሆናል ሲሉ የመረጃ ምንጮች ያካፍሉ የመረጃ ማመላክተዋልም። ምሽቱንም በባህር ዳር ከተማ ሶስት አምቡላንሶች በከፍተኛ ፍጥነት በመከላከያ ታጅበው ሆስፒታል ገብተው ነበር። አንዱ ወዲያው ወጥቶ በከባድ ፍጥነት ወደ መኮር ሲገነጠለ ሶስት ጥይትም ወደ ላይ ተኩሰው ምን እንደነበረ የተነገረው ምናልባትም አምቡላንስ ውስጥ ያለው ሰው ሳይሞት እንዳልቀረም ነው የተነገረው እንደ መረጃ ምንጮቻችን ገለጻ። የአገዛዙ ከፍተኛ ወታደራዊ አዛዦች ፋኖን 90 ፐርሰንት አጥፍተናል ይሁን የቀረን የመለቃቀም ስራ ነው፣ ባሎ ማግስት የፋኖ አባላት በፈጸሙት ልዩ የአርፒጂ ጥቃት ከፍተኛ የመንግስት ባለስልጣናት አሳፍራ የነበረችን ሄሊኮፕተር መጽሁም ጥለዋል። ጸረ አማራው አገዛዝ ከፍተኛ አመራሮች ያሳፈረችው ይቺ ሄሊኮፕተር መነሻውንም ከአዲስ አበባ አድርጎ ወደ ጎንደር ጎርጎራ ገበታ ለሀገር ተብሎ በተጀመረው ፕሮጀክትም አርፎም ነበረ ባለስልጣናቱ ጉብኝታቸውን ጨርሰው አመሻሹን አስራ ሁለት ሰዓት ገደማ በመጣቻቸው ሄሊኮፕተር ተሳፍሮ ለመመለስ በራ ከጀመረችበት በሰዓታት ልዩነት በፋን ነው አርፒጂ መሣሪያ ሄሊኮፕተሯም ተከስክስ አለችም። በዚህም የተነሳ አካባቢው ከፍተኛ ቀጥ ያለው የአገዘዞ ወታደሮችም ተከቦ ማድሯል።

እንደ መረጃ ምንጮቻችን ገለጻ ኮነኬላ አካባቢ ሊከሰከስ ከነበረው የጠላት ለምለ እርምጃ ተወስዷል። የደፈጣ ኤክስፐርቶች የጎጃም ገብ ምድር ሶስተኛ ክፍለ ጦር ክፍለ ጦር አስር አለቃ ኤፍሬም አጥናፉ ብርጌድ በሰሩ ልዩ ጥቃት ነው ጠላትን ድባቅ የመታው። የኮርኔል ታደሰ ሞሎ ብርጌድ በትናንት ነው ዳዬ ካምፕ ላይ ተወርሮ በመግባት ለሰራዎቹ ጊዮን ሻለቃ ጠላትኛ አርሶ አደር መሳሪያ አስወርዳ ለብሎ የገቡን የተንቀሳቀስ ነው የጠላት ጦርም ድባቅ መተውታል። የቀኛዝማች ሲሜን የደስታ በርጌ የደመትን መቋቋሚያ አቃተው አስር ምንሽ አባላትም ፋኖችን ተቀላቅለዋል ምርኮኞ ብርሃኑ ጁላ የሚመራው የአብይን ስልጣን አስጠባቂ ሰራዊት ወጣቶችን እያፈነ ወደ ማሰልጠኛ ካምፕ ማስገባቱን መቀጥሏል ነው የተባለው እንደ መረጃ ምንጮቻችን ገለጻ ከሆነ በህዝብ አስተዳደር ካለው የጎበዝ አለቆች ጊዜያዊ አስተዳደር በሁሉም ቀጠናዎች እየተስፋፋም ይገኛል ነው የተባለው